ቂሞማ ቂሞማ ትላንትና ምርጥ ፕራንክ አድርጋ ነበረ። የምንጥ ፕራንክ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ሰላም ህዝብ አላችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ሰብስክራይብ አድርጉ። ትላንትና ሀይሚ ቂሞማ ፕራንክ አድርጋ ነበረ ከብሩኬ እናት ጋር ብሩኬን ፕራንክ አድርጋ ነበረ እና ምርጥ ሀሳብ ነው። አስተማሪም ሀሳብ ነው ግን ብሩክ እግዚአብሔርን ለቤተሰብ ያለ ክብር ቤተሰብ እንዴት ማስቀደም እንዳለ ያውቃል። እግዚአብሔርን ያውቃል ቤተሰብ በምንም ሁኔታ ውስጥ ነው ቤተሰብ መቀደም እንዳለበት ቅድማ ቤተሰብ እንደሆነ ያውቃል እና ፍራንኳን ነው ብሩክ፣ እናት ተስማምታ ነበር ብሩክ እና ሀይሚ፣ የሚገርም የሚገርም አስፋቡ ራሱ እንዴት እንደምመጣለት አላቅም። የሚገርም የሚገርም የሚገርም አስተማሪ እንትን ማለት ነው አስተማሪ ፕራንኮችን እዛ ትመጣለች። አስተማሪ ማለት ነው። ይኸው አሁን አስተማሪ ነው። አንድ ሰው ቤተሰብ ቅድማ ማድረግ እንዳለበት ቤተሰብ ማስቀደም እንዳለበት፣ ለቤተሰብ ክብር በተለይ እኛ ሴቶች ማለት ነው ከወንድ ይልቅ ሴቶች ማለት ነው ለቤተሰቦቻችን ክብር መስጠት እንዳለብን ነው የሚያስተምረን ማለት ነው። እና በጣም ምርጥ ነው ግግም ብላ ማለት ነው ያው ፍራንኩ እሱ ሲያይ ማለት ነው እንደ ቀልድም ይመስላል እኮ ፍራንኩ ሪሊ ራሱ አይመስልም። ግግም አላለም ማለት ነው። ብሩኬም ግግም አላለም፣ ግን ሄዶ አባቱ መናገር እንዳለበት፣ እሷ ወደ ቤቱ መመለት እንዳለበት እየነገረን እና ትክክል ነው ማለት ነው። ስለዚህ ሀይሚ ማለት ነው በጣም በጣም በጣም ጭቅላታ ሰፊ ነው። እያሰበች ነው የምታድረው፣ ምስል ኬት እንደሚመጣለት ሀሳቡ እራሱ ማለት ነው። እና ጥሩ ጥሩ ጥሩ ፕራንክ ነው። እዛ የምትመጣ ጥሩ አንጨርጫሪ ፕራንክ ማለት ነው። ስለዚህ እነሱም አንድ ጊዜ የሆነ ድራማ ጀምሮ ነበረ። ከዛ እንትን ኦዴን ሲጓስል ወዳው ነው አቆሙ። ወዳው ማለት ነው። ለምን ይሄ ማለት ለኦዲንስ ክብር አላቸው ማለት ነው። የሚከታተሉ ሰዎች ክብር አላቸው ማለት ነው። ስለዚህ እኛ ወደን ፈቅረን እስክናይ ድረስ እናንተ ወደን እናንተን ቪዲዮ እስክ እንድንከታተል ድረስ ሊያከብራችሁን ይገባል። እኛም ከዛም እየወደን ኦዲንስ እየጨመራችሁ ህዝብ እናንተን ፋኒ የሆነ ቪዲዮ ከእናንተ ወይ አስተማሪ የሆነ ቪዲዮ ከእናንተ እየተማሪ ይሄዳል። ስለዚህ ዛሬ ብሩክን አደነኩ። መጀመሪያ ቤተሰብ እንደሚቀድም ነገረ ማለት ነው። እና ሰብስክራይብ አድርጉኝና አበራታቱ።